ኢትዮጵያ በዘመኗ የተነሳባት ውልደ ፈርዖን ይወድቃል። ከልክ በላይ የታበየሽ ነፍስ ውጥቅ በዘበዛለች ጌታ ለመሆን ጊዜ እንዳለ ለባርነት ጊዜም አለው። የሰራዊት አምላክ እግዚአብሔር አይቷል፣ ተመልክቷል። የሚሊዮኖች ሞት፣ የበርካታ ሚሊዮኖች መፈናቀል እግዚአብሔር አየ። የክፎችንም ቀንበር ይሰብራል፣ የኃጢአቶችንም እጅ ይቆርጣል። እግዚአብሔር ይበቀለው ዘንድ እጁን ያነሳል። አሁን እየሆነ ያለው ነገር ከመሆኑ ቀደም ብሎ አንዳንድ ግሁሳን ሲናገሩ ነበረም። ምልክቶቻቸውንም ሲያደርሱ ነበረም። እርግጥ እኒህ ሐሳቦች ተጠልፈው በፍላጎቶቻቸውና በምኞቶቻቸው ልክ ሰዎች እንደፈለጉ አድርገው ሲናገሩ እና ሐሳባቸውን ሲገልጹ ተመልክተናል። አዎ በኢትዮጵያ ስደት ይሆናል። ጦርነት ያይላል። ግፉ እጅግ ይበዛል። ጭካኔም እጅግ ይስፋፋል። ሰዎች አይተማመኑም። ከነገስታቱ ግፍ ከጭካኔቻቸው በትር የተነሳ ሕፃናት ያለቃሉ። አረጋውያን ያለቀ ባሪ ይቀራሉ። ዋይታ ይበዛል። የግፍ ጽዋው ይመላል። ነገስታት፣ እግዚአብሔር የለም ማንሳጅናችኋል? ማንስ ይደርስላችኋል ማንስ ነጻ ያወጣቸዋል ይላሉ። ጅቦች በቀን ይወጣሉ። እረኞች፣ ካህናት የተኩሎች ወዳጆች ይሆናሉ። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የሚዲያም አገር መጋረጃዎች ተንቀጠቀጡ ያለው የነቢዩ የዕንባቆም ትንቢት ደርስ ዘንድ የኢትዮጵያ ድንኳኖች ይንቀጠቀጣሉ። እኒህን ትንቢታዊ ቃል የያዙ በርካታ መጻሕፍትን አንብቤ ያለው መርምር ያለው እነርሱንም ለማቅረብ ሞክራለሁኝ። እኒህ በኢትዮጵያ ውስጥ የሚመጡ መከሮችና ችግሮች፣ ስቃዮችና ሰቆቃዎች፣ መፈናቀልና ስደቶችን ሁሉ የነገሥታትን ስምና ዝርዝር የጳጳሳትን ሹመትና የጊዜ ቆይታ ጭምር አባቶቻችን በትንቢት መነጽር አይተውና ተመልክተው ለእኛ እንዲመጠን አድርገው በዘመን ውስጥ ጽፈውልን አልፈዋል። ለመሆኑ ይህ ሁሉ መከራና ችግር የሁሉ ሰቃይና ሰቆቃ የሁሉ መፈናቀልና ረሃብ ይህ ሁሉ ልቂት ኢትዮጵያ አይተውና ሰምተው የማታውቀው የመከራ ናዳ እንደሚደርስ በአጽንኦት ሲገልጦ የነበሩ የብራና ላይ ጽሑፎቻችን እነማን ናቸው? ምንስ ምንስ ይላሉ? ስለ መፍትሄዎችና ስለ ኢትዮጵያ የመጨረሻ ጣፈንታስ ምን ይናገራሉ? የዘመናችን ፈርዖን የዘመናችን ጨካኙ የባቢሎናውያን የግብረ ልጅ መጨረሻውስ ምንድን ነው? ኢትዮጵያስ መቼ ነጻ ትወጣለች? ዘመን ተቀይሮ መልካም ፀሐይ የምትወጣበት የተስፋይቱ ምድር አምሳለ ከነአንን የምንወርስበት ዘመን ረለመሆኑ መቼ ነው ብሎ ይጠይቃል ሰው። ስለኒህ ትንቢት የሚናገሩ በዝርዝርና በግልጥም ያስቀመጡ መጻሕፍትን ዛሬ ያጋራችኋለሁ። ዛሬ የምነግራችሁ ያስደናቂ መልእክት ለበርካቶች ይደርስ ዘንድ ቤተሰብ ኃላፊነታችሁን ተወጡ። የኢትዮጵያ ድንኳኑ ሲጨነቁ አየሁ፣ የሚዲያም የምድያም አገር መጋረጃዎች ተንቀጠቀጡ ያለው የዕንባቆም መልእክት በውኑ በኢትዮጵያ ምድር ላይ የተፈጸመ ነውን ብለን እንጠይቃለን። አብራችሁን ቆዩ፣ በግልጥ በዝርዝር የምንመለከታቸው ብዙ ጉዳዮች አሉና። አሁን ስላለንበት ዘመን ኢትዮጵያ ስለሚገጥማት ችግርና መከራ ግፍ የሕዝባችንን ግዞትና ስቃይ ስለሚያወሩትና ስለሚናገሩት ነገስታት እንዲሁም መሪዎች ስማቸውና የንግስና ዘመናቸው ጭምር እድሜያቸውን ጨምሮ የሚናገር በታላላቅ ሚስጢራዊ ቦታዎች ላይ ስለሚደርሱት ግፍና የብሶት እንባ ሁሉ እንዲሁም የትንሣኤውን ጀንበር ፈንጣቂ ነገስታትን ጨምሮ በትንቢት የሚናገሩ እጅግ ሚስጥራዊ መጽሐፍት በርካቶች አሉ። እነዚህ በርካቶች መጽሐፍት ለማግኘትና ለመመን ለመድረስ ከባድ ቢሆኑ እንኳን በተወሰኑ ደረጃዎች እንመለከታቸዋለን። ይህ ድንቅ መጽሐፍ አንደኛው ስሙ ዛሬ በሌሎች ጸሓፍት ስሙን ተጠቅመው ቢገልጹት እንኳን ትክክለኛና ዋናው የመጽሐፈ ሳቤላ ጉዳይ ዛሬም ድረስ አነጋጋሪነቱ በአባቶች እንደቀጠለ ነው። ይህ ታላቁ ሚስጥራዊ ለሺ ዘመናት ተደብቆና ተሰውሮ የሚኖረው መጽሐፈ ሳቤላ ነው። ይህ ድንቅ መጽሐፍ በየትኛውም ቦታ አልታተመም፣ ወደ ሕዝብ ይፋ ያልወጣም። ሚስጥራዊነቱና እጅግ ማስፈሪ ክስተቱ ለሰዎች የሚያስደነግጥ ስለሆነ በድብቅ ተይዞ ለዘመናት ተቀምጦ ይገኛል። ይህ መጽሐፈ ሳቤላ የሚባለው የብራና ላይ ጽሑፍ ክታብ እጅግም የበዛና እያንዳንዷን ጊዜና ቦታ ወዴታ ጭምር በዝርዝር የሚናገር መጽሐፍ ነው። ይህ ድንቅ መጽሐፍ ታዲያም እያንዳንዱ በኢትዮጵያ ላይ ስለሚከሰቱ ነገሮች ሁሉ፣ ሀገራችንን ስለሚገጥማት አረመኔ አገዛዝ፣ ስለ ሐሳውያን መነኮሳትና ጳጳሳት የሚያደርሱባትን ግፍና ጣሯን እንዲሁም መከራዋን የሚያበዙባትን ሰዎች ሁሉ በስም የሚገልጥና የሚዘረዝር ነው። ነገር ግን ይህ ታላቅ መጽሐፍ መጽሐፈ ሳቢላ የትንቢት መጽሐፍ፣ አባቶች የት እንደሚገኝ አይናገሩም። የሚታወቅም በጥቂቶቹ እንደሆነ ይነገራል። እኔ ባደረኩት ምርምርና ፍለጋ ይህንን የተወሰነውን ለማየትና ለመመልከት እችላለሁና ይህን ላጋራችሁ ልጃለሁ። ኢትዮጵያ ውስጥ ከገዳማት ባንዱ እንደሚገኝና እስከ ቅርብ ጊዜ ለአገልግሎት ሲውል እንደነበር የሚነገሩ ሰዎችም አይጠፉም። ነገር ግን ይሄ ልክ አይደለም፣ ግን ለምን የት እንዳለ እንዳይታው ተደረገ የሚል ጥያቄ ከብዙሃኑ ዘንድ ይበጣል። ይህ ጥያቄ መልሱ የሰውን ስነ ልቦና ላለመጉዳት ከስጋትና ከፍርሃት ለመጠበቅ የታሰበ ነው የሚሉ ምክንያቶች ይነሳሉ። ይህ ታላቁ የብራና ላይ የትንቢት መጽሐፍ ታዲያ የዘመናትን ጊዜ በዝርዝር ስለሚናገር ስለ ነገስታት ስምና ስለ ጠባያቸው፣ ሁሉም ኢትዮጵያን ስንት ዓመት እንደሚገዙና ስንት ዓመት እንደሚቆዩ የሚያደርሱት በጎና መጥፎ በኢትዮጵያ ምድር ላይ እና በቤተ ክርስቲያን ላይ ያላቸው ተጽዕኖን ጭምር በሚገባ የሚናገር እጅግ በመንፈስ ቅዱስ የተጻፈ ታላቅ የብራና ላይ መጽሐፍ ነው። በእርግጥ ስሙ ይለያያል። አንዳንዶቹ ሳቤላ ይሉታል። አንዳንዶቹም መጽሐፉን ሌላ ትርጉምና ስም ይሰጡታል። በእርግጥ በጣት የሚቆጠሩ ሰዎች ብቻ ታውቁ የሚኖረው ይህ ታላቅ መጽሐፍ አሁንም ድረስ በሚስጥር ተቀምጧል። ሌላው ድርሳነ ዑራኤል ዘጥቅምት ምዕራፍ ሁለት ላይ ሁላችንም የምንሰማው አንድ የትንቢት ቃል አለ። አመድ በዘነበ በ57 ዓመት የአርማውያን ጠላታቸው የሆነ ይነግሳል። አመድ ከዘነበ በኋላ የአርማውያን ነገስታት አምላካችን የሰጣቸው 77 ዘመን ካለቀም በኋላ ኃይልና ግዛት የላቸውም። ዳግመኛም መጋቢት ዘጠኝ ቀን ጥቂቶቹ የከዋክብት ምልክት ይታያሉ። አመዳይ ወይም ውርጭ በዘነበ በሰባ ዓመት በኅዳር ሰባት ቀን በራሱ ላይ ሶስት የመስቀል ምልክት ያለው አንድ ኮከብ ይታያል። ይቀጥላል። ከዚህም በኋላ የአረማውያን ዘመን ያልቅና የስሙ ምልክት እና ተብሎ ከተመለከተው ንጉሥ የተወለዱ የኢትዮጵያ ነገሥታት ያሸንፏቸዋል ይለናል። ይህ ታላቅና እጅግም አስደናቂ የሆነው የመጀመሪያው ያልተበረዘው ታላቁ የድርሳነ ኡራኤል መልእክት ነው። በዚህ በድርሳነ ኡራኤል ላይ የተገለጡት ሐሳቦችና ቁጥራዊ የሆኑት ሂሳባዊ የትንቢት ቀኖች ከስነ ከዋክብት ጋር የተቆራኙ እጅግ የረቀቁ የአውሻርን እውቀት ያወቁና ጠቢባን የሆኑ አባቶች ይህን ለመፍታት ያስፈልጋሉ። ምክንያቱም ይህ ዘመን በዚህ ጊዜ በዚህ ቦታ በዚህ ሁኔታ ተብሎም በፀሐይና በጨረቃ ተቆጥሮ በከዋክብት ዘመንና ጊዜ ተቆጥሮለት ሰባ ሰባት ዘመን ከመቼ ጀመሮና እንዴት እንደሚቆጠር ተለይቶ መቼና ወዴት በየት በኩልና እንዴት የሚለውን ማብራሪያ ለማግኘት የነህን ሊቃውንትን ዝርዝራዊ እውቀትን ሐሳብ የሚፈልግ ጉዳይ ነው። ይህንን ለመፍታት በርካታ መንገዶችን ተጉጃሉ። በርካታ ሰዎችን ለመጠየቅ ሞክር ያሉም፣ አመድ በዘነበ በ57 ዓመት የአረማውያን ጠላታቸው የሆነው ይነግሳል። አመድ የዘነበበት ዘመን መቼ ነበርም? ከእርሱስ ከ57 ዓመት በኋላ የነገሰው አረማዊ ማን ነው? ከአረማውያን ጠላታቸው የተውለስ የተጠራው እንዴት ነው? አመድ ከዘነበም በኋላ የአረማውያን ነገስታት አምላካችን የሰጣቸውን 77 ዘመን ካለቀ በኋላም ኃይልና ግዛት የላቸውም ይላል። ከመቼ ጀምሮ ሰባ ሰባት ዓመታትን ቆጥረን እንደደረስበት። ዳግመኛም መጋቢት ዘጠኝ ቀን ጥቂቶቹ የከዋክብት ምልክት ይታያሉ ይላል። የስነ ከዋክብት አጥኞችና የፈለክን ምርምር ላይ የዳበረ ዕውቀት ያላቸው ሰዎች መጋቢት ዘጠኝ የከዋክብት ልዩ ምልክት እንዴት ታይቷል የሚለውን ዝርዝር ሁኔታም ያስፈልጋል። አመዳይ ወይ ውርጭ በዘነበ በሰባ ዓመት በኅዳር ሰባት ቀን በራሱ ላይ ሶስት የመስቀል ምልክት ያለው አንድ ኮከብ ይታያል ተብሏል። ይህ የኮከብ ምልክት እንዴት በኅዳር ሁለት አየ አመዳይ የዘነበ ወይም በውርጭ በዘነበ በሰባ ዓመት ያለውስ አመዳይ ወይ ውርጭ የዘነበበት ዘመን መቼ ነው የሚሉት ጥያቄዎች እኔን ለመፍታት የሚያስችሉኝ፣ ወደፊት ተጉዣ በዚህ ቀንና ጊዜ ኢትዮጵያ የምታርፍበት ቀንና ዘመን ይመጣል ብሎ ለመናገር እርግጠኛ ያደርጋል። ይህንን ስፈልግና ስኳትን ከዚህና ከዛ ስፈልግ ሊቃውንቱን ስጠይቅ መናንያን ግሁሳንን ስማጽን እንዲህ አይነት አስደናቂ ጉዳይ አግኝቻለሁ። ከዘመን ጫፍ ላይ ተንጠልጥዬ በጠፍ ጨረቃ ቃጥቼ ደግሞ ዘመንን ቀምሮ ሲያመሰጥሩ ተመልክቼ ጻፍ ጻፍ ጻፍ ጻፍ ሲለኝ ፈልግ ፈልግ ፈልግ ከሰሜን ባሻገረ ባለች። በባሩሽታ በተመላሽ ከተማ ውስጡ እንዲሁ መቃተቴን ጀመርኩኝ ኢትዮጵያ ነጻነቷ መቼ ይሆን የተስፋ ቃሏስ እንዴት ነው ይህ የፈርዖናዊ ውሉደ ፈርዖን መቼስ ሲሆን የስልጣኑ ማብቂያ ኢትዮጵያና ኢትዮጵያውያን የሚያርፉበት ዘመንስ መቼ ይሆን የሚል ጥያቄ አላሳርፍ ሲለኝ ወጥቼ ተጓዝኩኝ ከእለታት በአንድ ቀን በድንገት ከቤት የተነሥቼ መጓዝ ጀመርኩኝ ሰው ወደ ድምፅ ወደማይሰማበት ወካታና ጠብ ክርክርና ንትርክ ወደ ማልሰማበት ወፌ ወደ መራችኝ እንዲሁ ተጓዝኩኝ። ስለ እውነት ግን ደክሞኝ ነው። መኖር ያደክማል ላይ አይደል? ሰላም ማጣት፣ እልፍ የሆኑ መከሮች፣ የተራቡና የተጠሙ ሰዎች በየመንገዱ ማየት፣ የተጎሳቆሉና ትዳራቸው የፈረሱ በችግርና በስቃይ ልጆቻቸው ሞተው የሚንከራተቱና የሚያለቅሱ እናቶችን ማየት ያደክማልም አሁ ያደክማልም። እልፍ መከራን መስማቱ የተጨነቀችን ነፍስ ብኩን የሆነችን ስጋ ማየቱ ተስፋ የሌለውን ተስፈኛን መመልከቱ መረት የማያመጣው ጸሎታችንን የማያርግ መስዋዕታችን የማንባረክበት ብኩርናችን ነፃ የማያወጣን ትምህርታችንን እያሰብኩኝ እንዲሁ ይህ ቀመር መቼ ይፈታል? ሰላምስ መቼ እናገኛለን? በሰላማችን ጉዳይ ላይ ስለ ዘመናችንና ስለ ቀሪ ሕይወታችን የሚናገሩ መጻሕፍትን ፈልጎ ለሕዝብ ተስፋ እንደመሆን ምን ተስፋና ደስታ አለ ብዬ በማሰብ የኢትዮጵያ የነጻነት ቀንዲሉ የሚለኮስበት ቀን፣ አንገት የደፋችው አገር የምትቃናበት ዘመን፣ የደፈረሰው የሚጠራበት ጊዜ ይኖር ይሆንን እላለሁኝ። በጠቆረ ዝናባማው ደመና፣ በመካፋዊ ዝናብ ነጠብጣብ ጨርቆን ጥሎ እንዳበደ ሰው የለበስኩትን ፎጣ እየጎተትኩኝ ጮክ ብዬ በምድረ በዳ ወራለሁም እላለሁም። እንደሉዩ የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲደረጋል እላለሁም። ተስፋ የተሰጠን ተስፋችን የት ይሄድ እላለሁም። ያነበብናቸው የብራና ላይ ጽሑፎች የተስፋ ቀናቸውን አልገለጡልንም። ኦ ጌታ ሆይ ዘመን መቼ ነው እንደ እስራኤል ነፃ የምታወጣ ነስ፣ መቼ ይሆን እላለሁኝ። የማይነጋ ሌሊት ስንጠብቅ እንኖር ዘንድ ተወከንም? እላለሁኝ። ነጠብጣቡ ወደ ዶፍ ዝናብ ተቀይሮ መዝነብ ጀመረም። ከመምሬ አድባር ዛፍ ስር ተመሰለ። ከወዲያ ማዶ ከገደሉ ጫፍ ከተንዘራፈፈው ዋርካ እጃቸውን የሚያወዛውዙ ሰው ይታዩኛል። እኒያ አረጋዊ ናቸው። እኒያ ቀኑና ዲቁ ስለ ኢትዮጵያ ኑረው ስለ ኢትዮጵያ ረጁ አዳባትም ነውዲህ ተጠለል በሚመስል ምልክት እየጠሩኝ ወደ ዋርከው ተጠጋው በልከዚ ይሻልሃል ሰላም ሁን ብለው ሲሰናበቱኝ መባረክቱ በበዛበት በልጭታው በጸናበት ሰዓት የት ሊሄዱ ነው? በየጠየኳቸው እዛም ምርኩዛቸውን ወይም ዘንጋቸው አድርጌ መለከታቸው ጀመረ። ልጅ ሆይ የሰማይ መሰሷ ለቋል። የብድርም መሰረቷ ተናውጧል። አመፀኛው ወስቷል፣ ኀጢአትም ተንሰራፍቷል። የማያልፈው ውሽንፍር ከሚመታኝ የሚያልፈው ነጠብጣብ ያርጥበኝ። ልጄ ወይ ሰማዩን እንዳታዩ ማይን አይንህን ጋረደው ልቦናህን እንዳያስተውል ማንሳ ዚማደረገብህ እኔስ በቀን መሽቶብኛል። ከዚህ የባሰው ውሽንፍር ሳይመጣ ወደ ማደሬ ልገስግዝም አንተ ግን ሰውሁን ሰብተኛል አንተ ግን ሰሁን ቀጠሉና አምጸናልና፣ ምናልባት እንደኖ ዘመን ዛፉ ተቆርጦ ጉቶ እስኪቀር ይቆረጣል። መኪናው ወዳልገባበት መንገድ ወደሌለበት ልጓዝ ነውና፣ ሰላም ሁንልኝ። ደርብ ከመሆን ወዲያን ከመምሰል ግን ይሰውረን። ልጄ ልብ ከፈቀደ አንተም ሳይመሽ ተከተለኝ። ይህንን ካመታት በፊት ያልነገርኩህ ብለው እያዘኑ ተመለከቱኝ። ጠየኳቸው። ለምንስ መፍትሄ አታመጡም? ለምንስ ጸሎታችሁ አያርግም? ስለምንስ ሰላማችን አይመለስልንም? ስለምንስ ያቀና አይነገረንም አልኳቸውም። ዞር ብለው ተመለከቱም። የኢትዮጵያ ድንኳኑ ሲጨንቋየው የሚዲያም የሚዲያ ማገር መጋረጃዎችም ተንቀጠቀጡ። ያለው የነባቁ ቃል ይፈጸም ዘንድ ነውና ተበራቱ፣ በርቱ፣ ጽኑ ነበር ቃላቸው። እኔም ጠየቅኳቸው፣ ወዴት ነው ጥሎኝ ሄዱ ብዬ ጠየቅኳቸው። እሳቸውም ቀና ብለው እኔም አላውቀው ቀጥ እየጠየቅኳቸው በድርሳናት ላይ የተጻፉት የእነዚያ የትንቢት ቃላትና በተለይ በኦራይል ላይ የተገለጡት ቀኖቹ መቼ ናቸው? ይህን ባይሆን ይንገሩኝ ተስፋ አድርጌ ኖር ዘንድ ለትውልዱ ምነግር ዘንድ አልኳቸውም። እሳቸውም ይሄ ለእኔ አልተቻለኝም ወደ ሰሜን አምባ ተጓዝ። በዛም አረጋዊ አባት አሉልም ለዘመናት ይቆዩ እድሜ ያልተቆጠረላቸው እጅግ አረጋዊ አባት አሉ። እሳቸው ያገኙሃል። ተጓዝ፣ ወደ ሰሜን አምባ፣ ወደ ራስ ደጀን፣ ወደ ቅዱስ ያሬድ ተጓዝ። ሄድ፣ በዛ ተስፋ አለ፣ በዛ እውነት አለ፣ በዛ የእግዚአብሔር መንፈስ አለ። ወደዛ ተጓዝ ብለውኝ ሊሄዱ ሲያስቡ እባኮትን ይንገሩኝ ብዬ ተማፀንኩኝ። እንግዲያው ስማ በወርቅ ዘውዶችና በሚያስተጋባው ያስተጋባው የስልጣን ጩኸት ስር ከባድ ጥላለም ሰምተኛል። በወርቅ ዘውዶችና በሚያስተጋባው የስልጣን ጩኸት ስር ጥቁር ጥራለም አሉኝ። ጥላው በስልጣን ታላቅነት ሳይሆን ተረከዙ ሟሽሾ በተሰበረ ጸጥ ብሎ በሚወርድ እንባ ነው። በሰው ስቃይ ቀለም የተቀቡ የታሪክ ገጾች እንደ ስልጣኔ ራሱ ያረጁ ታሪኮችን ይወልዱና ይህ ግፈኛ ሁሉ ስቃዩን ያገኛል። የመሪዎችን የመጠበቅ የተቀደሰ ግዴታቸውን ረስተው በምትኩ የማም መሐንዲሶቹ ነዋልና እኒህ ይወገዳሉ፣ ይቋረጣሉ። ግፍ ድሮም አለ ዘንድሮም አለ። የጸና ያሸንፍ ዘንድ ናቡቴን ተመልከት አሉኝ ቱቱ የወይን ቦታው ጠባቂ የሆነውን ናቡቴ እንዲገደል የአሴሮው የእስራኤላውያን ንጉሥ አካብን ተመልከት። ስለ መሬት ብሎ ስለ ወይን እርሻ ናቡቴን የዋሁንና ቅኑን ገደለም። እግዚአብሔርም ከሰማይ ተመለከተም፣ እርሱም ፈረደበትም። ተቀበዝብዞ ይሞት ዘንድ መከራውንና ስቃዩን አበዛበት። ለአንዱ ናቡቴ የተበቀለ ነገስታትን ከወንበራቸው ያናወጠ እግዚአብሔር ለሚሊዮኖች ኢትዮጵያውያንስ ለምን አይበቅላቸውም ብለው ጠየቁም። ወይም የኢየሩሳሌም ሸለቆዎችን ለጣዖት በተሰው የሕፃናት አጥንት የሞሉትን የይሁዳን ንጉስ ምናሴን አስብ። በንጹሐን ጩኸት በምስጊናን ሞት የታወጀው ንግስናውና የጠነከረው መንግስቱ የማይነቀነቅና የማይፈርስ ጠንካራ ሆኖ ታየውም በእግዚአብሔር ላይ አመጸም። እግዚአብሔር ስለ ንጹሐኑ ስለ ሞቱትና ስለ ተገፉት ዝም ብሎ ተመለከተ። እግዚአብሔርም በቀለኛ አምላክ ነውና ተበቀለለትም። የውል ልጄ ዘመን የማይሽረው የነገስታት ግፍ ዛሬም አለም። ዛሬ የፍትህ መጓደል በትር አዲስ መልክ እያያዘ መጥቷል። አምባገነኖችን እግዚአብሔር ያያል፣ ስለነሱም እነሱም ፍትህን ለህዝብ ያወርዳል። አይዟችሁም። ነገር ግን የሚጠበቀውን ታረጉ ዘንድ ነግራቸዋለሁ። እስራኤልን ተመልከቱ። እስራኤል ከግብጽ ባርነት እንኳን ሲወጡ በመንገድ ላይ አርባ ዘመንን ቆይተዋል። እግዚአብሔር በትዕግስት ሰው ይፈትናል። ከነአንን ለመውረስ አርባ ዓመት ተጉዘዋል። ህዝቡ ምሽ ቢል ቢታገስ፣ እግዚአብሔርን ቢያመልክና ቢተባበር፣ በአንድ ላይ ቁሞ ግፈኞችን ለምን ቢል እነርሱንም ቢጠይቅ ቅዱስ አንድነትን ቢያደራጅና ቢተባበር አብሮ ቢቆምና አብሮ ቢታገል እግዚአብሔርም አንድነታችንንና መተባበራችንን ይመለከታል። ስለ ሰላምና ስለ ፍቅር ብንሰብክ በአንድ ላይ ቆመን ሰዎችን ብንታገል ለድሃ አደጊቱ ብንቆምላት ለተገፋቸው ለምን ብንልላት እግዚአብሔር ያኔ ለኛ ይቆምልናል። እንዲሁ እግዚአብሔርን ብቻ የምትጠብቁ ቀጣቾችም አትሆኑ። አንድ ሁኑ። መቼ አንድነት አለ ከቤተ ክህነት እስከ ምእመን የተለያየ ቋንቋቸውን እንደ ባቢሎናውያን የተሰባጠረ ሆናችኋል መቼ አንድ ሆናችሁና በአንድ ላይ መቆም አቅቷችኋል ጠላቶቻችሁ በርትተው ክንዶቻቸውን እናንተ ላይ ሲያሳርፉ እንኳን ዛሬም ድረስ ቅድመ እግዚአብሔር የማይደርሰው ጸሎታችን ያድነናል ብላችሁ ትመጻደቃላችሁ እናንተም ተነሱ እናንተም አንድ ሁኑ እናንተም ተባበሩ ስለ ግፉአኑ ብላችሁ ጩሁ። በሰላም በአንድነት ቆማችሁ ታገሉ። እግዚአብሔር ያኔ ነጻ ያወጣችኋል፣ ሰላማችሁን ይመልሳል። የኢትዮጵያ ድንኳኑ ሲጨነቁ አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ ያለው የነማቆም መልእክት ያጥርላችኋል። ካሊያ እንጃ ብለው አቀረቀሩና ለሁሉም ወደ ሰሜን አምባ ተጓዝ፣ ከዛ ረቂቅ የሆኑ አዋቂዎች እግዚአብሔር በገለጠላቸው ልክ ስለ ዘመኑና ስለ ድርሳነ ኡራኤል የዘመን ስሌትና የቀኖች ሁሉ አምልተው ይመክሩሃል፣ ይነግሩሃል፣ ያስተምሩሃል ብሎኝ ነጎዱም። ሰላም! በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ ለዛሬ ይመጥናል ብዬ ያሰብኩትን ከብዙ በጥቂቱ እንዲህ አቀረብኩላችሁም። ይህንን ሐሳብ ለመላው ዓለም አድርሱት ሁሉም ይስማው፣ ሁሉም ይወቀው፣ ሁሉም ይረዳው ብዬ አስባለሁ አስባለሁ አምንማለሁኝ። ላይክ ስታደርጉት ሳብስክራይብ ያላደረጋችሁ ሳብስክራይብ ስታደርጉት ሽሪ ያደረጋችሁ ለሰዎች ስታጋሩ እኔን የመሰሉ ሐሳቦች ለመላው ዓለም ይደርሳሉ ብዬ አምናለሁ። ምናልባት እግዚአብሔር ከፈቀደና የአባቶቻችን መልካም ፍቃድ ከሆነ እኔን መጻሕፍት ትርጓሚያቸውን ይዥላችሁ የምቀርብ ይሆናል ያንዳንዱን ነገስታት ስምና ባህሪ ጠባይና፣ የዘመን ቆይታና ፍጻሜ የሚያትቱ እጅግም የሚያስፈሩ እጅግም የሚያሬዱ አንዳንዶቹ ደግሞ ተስፋን የሚቀጥሉ መልክቶች ማለት ናቸው። እስከዚያው ግን ሰላም በያላችሁበት፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው በዚህ ላይ ለዛሬ ልሰናበታችሁ ድጃ አለሁ።